ሰላም ሰላም፣ ጤናስ ድና ተፈበራችሁን የሀና ወርቋድናች ተመልካቾች ሁላችሁም ሰላም እያለሁ እንኳን ደህና መጣችሁ፣ ስለመጣችሁ አመሰግናለሁ። አንድ ነገር አለ፣ በጣም ማለት ነው። ያው ከዚህ በፊትም ብለንዋል ብለንዋል ብለንዋል ብለንዋል ከወለጋ ጀምሮ እየተፈናቀለ ከተለያየ ከኦሮሚያ ክልል እየተፈናቀለ ያለ የአማራ ሕዝብ በሰልፍ ሲጠየቅ አይ ሶፍት አቀብሏቸው ሲባል የአማራ ፋኖ ደግሞ እሺ በሰልፍ ማይመለስ ጥያቄ ከሆነ በሴፍ እናስመልሳለን መብት እናስከብራለን ብለው ነፍጣቸውን ካነሱ ዋላ አደር ብለዋል። እንደሚታወቀ ነው፣ ለእናንተ አልነግራችሁም። ይህም ሆኖ ግን የአማራ ህዝብ ጭፍጨፋ ሆኖም ያው መብታችን ለማስከበር የተነሱ ጀግኖች እነሱን ዋጋ እየከፈሉ ብዙ ተጋድሎ እያደረጉ ዛሬ ላይ ደርሰናል። ትልቅ ቢያንስ አማራ እንዲከበር አማራ ነፍጡን እንዲነስን በቃ ጀግና እንደሆነ አስመስክረውልናል ማለት ነው። አሁን ምን የመጣውበት በየመን በኩል ያለ እንግዲህ ባዛራዩ 10ሺ ስደተኛ ነው የሚባለው። በጣም የሚያሳዝነው ይኸውልህ ስደተኛ ሀገሩ ላይ እንግዲህ አስባችኋል። ይሄ ብቻ ምናልባት ደግሞ እየታየ የታየ ሊሆን ይችላል። ያልታየ ያልሄደ ወደ ሳውዲ ያልገባ ወይም ሳውዲ የገባ ህገ ወጥም፣ በህጋዊም የሚገባ ይኖራል ማለት ነው። ይሄ ግን እንደምታዩት እንደምትሰሙት የመለየት የተፈናቃይ ነው ወይም ደግሞ ከኢትዮጵያዊ እንበለው እና በዚህ ልክ ለምን እንደሆነ ባናቅም ሀገሪቷን እንደዚህ እያዋረደ ሀገሪቷን በዚህ ልክ ዝቅ እያደረገ ጥያቄ የሌላት ሀገር አድርጓታል። አንድ መንግስት ያለበት ሀገር እሱ የሚያወራው ሀገራችን እግሬና አበልጽጋለሁ እንደ እኔ በእኔ ልክ የሰራ ሰው የለም፣ በእኔ ዘመን የሰራ ህዝብ የለም፣ በመንግስት የለም። እንደ እኔ የተዋረደ የለም፣ እንዳንተ የተዋረደማ የለም። ሀገሪቱን የሚያዋረደ እንዳንተ የሚያዋረደ የተዋረደም የለም፣ ሲጀመርም ሲጨረስም ማለት ነው። ይኖራለን ብዬ አላስብም፣ በእኔ በእርግጤ ማለት ነው። ስለዚህ እኔ እንጃ ምን ለምል ባላውቅም እኔ ቃላት ስራ ሰጥቶ አጥሮኛል ማለት ነው። ምን አይነት እንዲሁ ምን አይነት ጭንቅላት ቢኖረው ነው ግን ምንም የማይመስለው የህዝብ ጭፍጭፋ፣ የህዝብ ልቅሶ፣ የህዝብ ሞት ምንም የማይመስለው እንዲሁ ሲገባ፣ ወደ ሀገሪቱ ሲገባ ገና ያው እንደምታቆት ነው። ሰላሳ አመት ሙሉ ከወያኔ ጋር አብሮ የሰራ ነው። ወያኔ አብረው የደርግ የጠነሰሰው ወያኔ እየዘራው አብይ እያጨደው ነው ያለ። አሁን ደግሞ እንግዲህ እኛ እኮ የምንለው ማለት ነው እንደዚህ ከምትፈልሱ እንደዚህ ከምትሄዱ ለምንድን ነው ወደ ወንድሞቻችሁ ወደ ፋኖ ተቀላቅላችሁ መብታችሁ የማታስከብሩ ነው? ጥያቄ ማለት ነው ምኑ ናችሁ ነው? ግን በተለይ ወንዶች ማለት ነው እዛ እኮ ይሄ አስክሬናችሁ እኮ ያሞራ ያሞራ ያሞራ ኔንጃ አሞራ እየበላውን ነው ያለው እኮ አስክሬን ናችሁ። በስነ ስርዓት እኮ እየተቀበረ አይደለም። እና ለምንድን ነው ግን ይህን ያለ እኔ እንጃ፣ በጣም የሚገርመኝ እኔ እንጃ፣ በጣም የሚገርመኝ ማለት ነው። ምክንያቱም ምን ብዬ ቃላት ለውጣ ቃላት ራሱ ማውጣት ያቅተኛል ምን ብዬ መናገር እንደምችል አላውቅም ማለት በእውነት ስለዚህ አሁንም ባርሲም እየተጨፈጭፉ ያሉ በሃይማኖታቸው ብሔር ብሔረሰብ ናቸው ግን ኦርቶዶክስ ነው ይሄ ደግሞ ሙስሊምና ክርስቲያኑ ላይ ለማደረግ ለማጣላት የተደረገው እኛ እንድነን ብሎ ክፍተት ስላልተፈጠረ አንዳንዶች ደግሞ አላችሁ ፋኖም ሙስሊም ጠል ነው የምትሉ ከፋኖ ከፋኖ ውስጥ ሙስሊም የለም። ፋኖ ሙስሊም ፋኖ ቃል አቀባይ ፋኖ ታጋይ ፋኖ አደማሊ። ለምሳሌ አደማሊ በወሎ አንድ ታላቅ ጀግና የአማራ እንቁ ጀግና ሁሌም በአማራ ሕዝብ ውስጥ የሚኖር አደማሊ። ለምሳሌ አደማሊ ሙስሊም አይደለም። ለምሳሌ ለምሳሌ ለመሻለ አደማሊ ላይ የተደረገውን በወሎ በቆቦ የተደረገውን ቅትለት አይታችኋል፣ የተማረከ የመሳሪያ አይነት አይታችኋል። እና ሙስሊም የለም። ስለዚህ ይህንን አስተሳሰባችሁን እዛው ለአብይ አህመድ ንገሩ። አብይ አህመድ የነገራችሁን ዲስኩርና ቃቃ ጨዋታ እዛው ጨርሱት ማለት ነው። ስለዚህ በቃችሁ። ከቻላችሁ ከሚታገል ህዝብ ጋር ቁሙ እና ታገሉ ካልቻላችሁ ደግሞ ቢያንስ ይሄንን የወረደ አስተሳሰባችሁን ብትተውት መልካም ማለት ምክንያቱም ሰሞኑን ደግሞ እየተነሳችሁ ያላችሁ ምድረ ኮተት ኮተት እኔ ኤርትራዊ ነኝ ኤርትራዊ እና ትግሬ ኦሮሞ አንድ ነው እያላችሁ እየደሰፈራችሁ ያላችሁ አላችሁ በጣም ያሳቁላችሁ

የት ነው የምትሄዱትስ? ሀገሪቱን ሰው አልባ ሊያደርግ ዘር አልባ ሊያደርግ ይህን ያህል ነው። በተለይ የአማራ ወጣት አትፈነቅ፣ በተለይ የአማራ ወጣት ስደትን አትመጠ። ምክንያቱም ሀገሪቱን ባዶ አድርጎ መሬቲቱን ሊወርስ ነው የሚፈልገው። መሬቲቱን ሊወርስ ሀገሪቱን ሊያጣ ሊወርስ የአማራን ወጣት። ምክንያቱም ሽመል ሰብረሰ የተናገረው ነው። ለእናንተ የምነግራችሁ ያለብን ዛሬ ምነገር ነው እሱ ያለውን ነገር መስማት ብትችሉ እናንተ ብዙ ነገር መስራት ትችላላችሁ። ስለዚህ ለምንድን ነው እኔ አንዳንዴ ምን እንደምል እራሱ አላቅም። በቸለተኝነት ዋዘኝነት፣ እንዲህ ተውት፣ ብሔር ብሔረሰቡን የአማራ ወጣት እየደረሰብህ ያለውን ለመመከት ሀገር ላይ ሆነ አትታገል። ስደት የት አባለት ትገባ ነው? የትንም በኋላስ እንዲህ የሀገር እኮ ስደት እኮ በየሀገሩ ያለ ሀገር እኮ የራሱ የሆነ ስደተኛ፣ የራሱ የሆነ ችግርተኛ፣ የራሱ የሆነ ወጣት፣ የራሱ የሆነ ህዝብ አለ። ስለዚህ ለምንድን ነው እናንተ ስደት የምትመርጡት? ሀገራችን እኮ አፈሩ አፈሩ የሚያሳሳ የሚያኮራ ብሉኝ ብሉኝ የሚል ሽታው የሚናፍቅ ነው። እንዲህ የሀገራችን አፈር የሀገራችን አየር እኩኛ ይናፍቀናል ንጹህ ኦክሲጅን ንጹህ አየር ያለበት። ስለዚህ ለምንድን ነው ሁላችንም? ሀሳባችሁን እኔ እንጃ። ስለዚህ አሁንም ቢሆን ወጣቱ ልብ ግዛና ወደ ልብ ተመለስ። አስከብር፣ ነፍጥህን አንስታ አስከብር። ከፋኖ ጋራ የኢትዮጵያ ብሔር ብሔረሰብ አብራችሁ ስሩ ማለት ነው። አብራችሁ ብትሰሩ ይሻላል። ምክንያቱም ባሩሲ ላይ እየተደረገውን ታውቃላችሁ። ነገ ደግሞ ሀረርና ድሬድዋ ላይ እየተደረገውን ታውቃላችሁ። አሁንም አሁንም ከዚህ የባሰ ሳይመጣ ሙስሊም፣ ክርስቲያን ይህን ስርዓት ማወገዝ መቻል አለበት። ይህንን ስርዓት ይህን ከሀዲ ስርዓት ለአማራ የሚበጅ አይደለም፣ ለህዝብ የሚበጅ አይደለም፣ ለኢትዮጵያ የሚበጅ አይደለም። ሀገሪቱን መቀመቅ እስከቱታል። ለሄዳ ለሄዳ ከችግር ላይ ችግር ከረሀብ ላይ ረሀብ ከተሰር ማለት ነው። ስለዚህ ይሄ የሚመለከተው ማንን ነው? የኢትዮጵያ ህዝብ ነው። ስለዚህ ከቻላችሁ ከፋኖ ጋር ቆናችሁ ታገሉና ይሄን ስርዓት ለአንድና ለመጨረሻ ጊዜ አስወግዱት እና አስወግደው ካልቻላችሁ ደግሞ በቃ ቢያንስ ለሚታገለው ህዝብ ዝም በሉ እየመጣችሁ በየዩቱብ መንደሩ በየኮሜንቱ አትንከስከሱ። ኤርትራና ኤርትራና አማራን ለመለያየት አሁን በሶሻል ሚዲያ በምንም ድጋፍ እያደረጉ ስለሆነ ቆጫቸዋል። አንገበገባችሁ እና ገናም ትንገበገባላችሁ፣ ገናም ትንገበገባላችሁ ነው። ለማንኛውም ሁላችሁንም ይመለከታል። በተለይ አማራ ልጆች አትወጡ፣ ስደት አትሄዱ እዚህ በዛሬ ሁለት ዓመት ነው ሶስት ዓመት አካባቢ ከአማራ ክልል ብቻ አምስት ሚሊየን ስደተኛ ብሎ ወጣቱን በሙሉ እያስመዘገበ ስራ አጥ ብሎ መዝግቦ ማለት ነው። ብዙ ወጣቶች ተሰደዋል። ብዙዎቹ ደግሞ ከደላላ ቤት ሆኖ በረሃብና በችግር እየሞቱ እየተደበደበው፣ እየተደፈሩ ብዙ ስቃይ የደረሰባቸው ያሉ ያሉ፣ ግማሽ የተሳካላቸው ስራ ላይ የሚውሉ አሉ። ስለዚህ ለምንድን ነው ማለት እፈልጋለሁ ለማንኛውም። ስለዚህ ሁላችንም ይመለከታል የሚመለከተን ነገር ይመለከተናል። ዝማንበብ ማለት እፈልጋለሁ? አመሰግናለሁ ለነበረ ጊዜ እና ሰዓት።